ውዶቼ ትላንትና እንግዲህ እንዳያችሁ እያብና ሄሉ ተለይተዋል ማለት ነው። በእርግጥ እኔ በጣም ነው የገረሚ ያብ ሰውዬ ማለት ነው። ያብ የሚትባል ያብ ስራ እኮ ነው ስሙ ሲጀምር ያብ ስራ ያ ያብ ስራ ነው። እና በጣም ነው የገረሚኝ ንግግር እኮ ጥፋተኝን የጥፋተኝነት ስሜት ጭራሽ አልተሰማም። ሌላ ደግሞ እንግዲህ ሌላ ይሄማ ሌላ አዲስ ነው። ሌላ አዲስ ነው። ጋይስ ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዳልክ መጥቷል ማለት ነው። እንዳልክማ ይመስለኛል አሁን ፍቅሩ እንደገና የገረሸበት ነው ልጁ ማለት ነው። ገባቸው ደለ ዛሬ መጥቷል በሌሉ ዙራ ማለት ነው። ዶቺ ኮሜንት ጽፏል። በነገራችን ላይ ትናንት ኮሜንት የሉ ቤት ሄዶ ጽፏል ማለት ነውና የሴት ልጁን ባግ እግዚአብሔርን በተለይ ወንዶች ማለት ነው የሴት ልጅን የምታስለቅሱ እግዚአብሔር ይፈርዳል። በነገራችን ላይ ማለት ነውና የጥፋተኝነት እዛ መሄድ አልጋ ቤት መሄድ ራሱ የጥፋተኝነት ስሜት አልተሰማምና፣ እና ከጎን ሆኝ ይላታል። ከዛ ጎትቶ ከዛኛ ልጅ የሆነ ማለት ነው እቺን ደግሞ ከጎን ሆኝ። ለማንኛውም ያብ ስራ ማለት ነው ወንድሜ፣ ዩቱብ ተከፍቶላል በጊዜ ማለት ነው። ሌላ ባታገኝም ኤልዬ ምንም አልሰጠው ምንም አልተፈጠረም ብላለች። በጣም ነው ደስ አለኝ። በጀመራም አምናት ብያቸው ብያችሁ ነበር ኤንዌስ እንግዲህ ምንም ነገር አልተፈጠረም። ሌላ ነገር አብረን ስላደረን ሌላ ነገር የተፈጠረ የመሰላቸው ምንም ነገር አልተፈጠረም ብላለች ማለት ነው። በጣም ነው ደስ አለኝ። የኔ ቆንጆ አብድ ነበር ብላለች፣ የሌላ ነገር ቢፈጠር አብድ ነበር ብላለች እና እንኳን የኔ ቆንጆ። ባጭሩ ተቀጫለሽ የኔ ውድ ኤንዌስ። ትላንትና ሄዱ። በጣም ነው አሳዘነች። ማርያምን እንጃላቅም። ያቺ ልጅ ኒ ወቃጥለችኝ ሄሎ እንዴት ነው? ያውኑን ትዕግስተኛው ነች ጋይስ አልገረማችሁም? ሌላ ቀን እኮ ተፈጠፍ ነበር ሌላ ሰው እና የልጁ ታመሲ በጣም ያናድድ ነበረ። የልጁ ደግሞ ልጁ እንደዛ ስትሆን እንዲሁም አቅፋት ይቅርታ በቃ እዛ መሄድ ትክክል አይደለም ማለት ሲገባ እንዴት ከጎኔ ያለውን ሽም እንዴ አትሆኚኝም፣ ብትሆኚኝ ኖሮ ከጎኔ ትሆኚ ነበር ምናምን ስል ነበርና፣ በጣም ነው የሚገርመው ጥፋተኛት ስሜት ምንም አይሰማውምና ጭራሽ መጨረሻ ላይ እንግዲህ ተከተላል ማለት ነው። ይመስለኛል ሄሉ ለትዳር የሚፈልጋት አይመስለኝም። ለጥቅም ወይም ደግሞ ሌላ ነገር እንደም እስከሚወስድ ይመስለኛል። ገባቸው አይደለና በጣም ነው የገረመኝና፣ ኤን ዌይስ እንግዲህ ሄሉዬ ዛሬ እንግዲህ በሌላ ቪዲዮ ትመጣለች ብዬ አስባለሁ። ዶቼ እንግዲህ እሱ ያው ያቺን ተከትሏት ሄዷል ማለት ነው እና ብዙ ሰዎች ደግሞ ቀለበት ለምን ያለው ወረወርሽን። ቀለበት በነገራችን ላይ የቀለበት ትርጉም የሚያውቅ ሰው ቀለበት ትልቅ ነገር ነው። በነገራችን ላይ ግን ያው ቀለበት ስላደረጋችሁ ምንም ነገር ሊሆን አይችልም። እሱም በሱ ቤት ቀለበት አድርጎ ልጅቷን ሊያስራት ነበረ። ያልገባችሁ ማለት ነው። ገባችሁ? ልጅቷን በቃ ከዚህ በኋላ ከሌላ ሰው እንዳታውራ እንዳትሆን ገባችሁ? ቀለበት ስላስረች ብቻ ከሱ ጋር በቃ ታስሯ እንድትቀመጥ ነው ሀሳቡ ማለት ነው። እና አልተሳካም ሁሉም ነገር። በዚህ አጋጣሚ ከዚህ በፊት ሉልን ስትሰድቡ የነበረ እንደምን ጸጽቱ ተስፋ አደርጋለሁ ማለት ነው። እነስ ለመናገር በጣም ያው ትላንትናን ኮሚታ ይቻሉ በጣም ምርጥ ልጅ ነው። ተባረክ የሚሉትም አሉ። ኤንዌስ እግዚአብሔር ልቦና ይስጣችሁ፣ በተለይ ወንዶች ማለት ነው። በሰይወት የራሳችሁ ጥልቅ ትሉ እና ጥልቅ ብላችሁ ትወጣላችሁ። እና እንግዲህ እንዳልክ ይሄ ዛሬ ይመጣል ማለት ነው። ጋይስ ፎቶ ፖስት አድርጓል። ይመጣል። ፍቅር ፍቅር ያጫወተ እሱም እንግዲህ የተጸጸተ ይመስለኛል ይመስለኛል። ገባችሁ አይደለ? አንዳንዴ እንኳን እናንተ የጣላችሁት አንድ ሰው ሲያነሳ ይጣፍጥ ያለ ጋይስ። ይመስለኛል አሁን ደስታ ላይ ነው ብዬ ነው የማስበው። እንዳልኩ እንዳልክ ማለት ነው። እንዳልክ በነገራችን ላይ በጣም ጥሩ መልካም ልጅ ነው። ተበጀመራ ነው የሚከታተለው ታውቃላችሁ ከዚህ በፊት ምን አይነት ቪዲዮ ሲሰራ ነበር? እንዳልክ ምርጥ ብርጥ ቪዲዮ ሲሰራ ነበር። እውነት ለመናገር ብዙ የሚያስተምሩ በተለይ ለእኛ ለይቱ ለአረብ ሀገር ላለ ነው። ብራችን እንዳንበላ የብዙን እንባ ያበሰ ልጅ ነው። የብዙ ልጆች ብር የመለሰ ልጅ ነው። ታውቃላችሁ ይሄ እንዳልክና ያኛ ሀይ ሀሀይ ሚዲያ ነው ምንድን ነው በማረም ሆኔ እንዲያልክ የሚባለ ሆኔ ልጅ አለ ግን በፊደል ነው የስ ዩቱብ ቻናል ማለት ነው። በጣም መልካም ስራ ሲሰሩ ነበር እና ኤንዌስ ዛሬ እንዳልክ ይመጣል ማለት ነው። በምን ይመጣ ይሁን ጋይስ? በትላንትና ቪዲዮ አስተያየት ልሰጥ ነው ወይስ ሌላ ነገር አለ? ኤንዌስ ጋይስ ሄሉ። ይህ በጊዜ ስለቋጭሹ በጣም ደስ ብሎኛል። ከዚህ በኋላ ጠንካራ መሆን አለብሽ። በቃ አይተሻል። በናት ብዙ ጊዜ አልቅሰሻል። ብዙ አመት ወራቶችን አልቅሰሻል። ይሄ ደግሞ አጭር ነው፣ በአጭር ነው የተቀጨው። በአይንሽ ስላየሽ ምንም ይቆርጥልሻል። አይተን እንኳን እንቺ አጠገብ ያለሽው አይደለም፣ እኛም እንደዛ አይተን ምንድነው ምንድነው ፍላጎቱ ብለን ግራ እስከሚገባ ድረስ ማለት ነው። እና አንድ ውሳኔ አንድ እንኳን መልስ የሚመልስ ነው ያጣው። ገባችሁ? አሁንም እሱ አምባገነን የሆነ ነው፣ የዛቴ ነው። ሉላ ና ለማንኛውም ውዶች ዛሬ እንግዲህ የሉዬ በራሷ አዲስ ቪዲዮ ትመጣለች ወይም ደግሞ እሱ ሊመጣ ይችላል፣ አናቅም። ኤኒዌይስ እነ ትክክሎቹ ማለት ነው። መልካም ጊዜ ይሁንላችሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለቤት አዲስ ከሆናችሁ ደግሞ በዚህ አጋጣሚ ሰብስክራይብ አድርጉ ማለት ነው። አይከፈልበትም። ሰብስክራይብ አድርጉ፣ ላይክ አድርጉ። የኔ ውዶች በጣም ነው የምወዳችሁ። እና አመሰግናለሁ። በሌላ ቪዲዮ እስከ የምንገናኙ ማለት ነው ወዶቼ፣ ቸር ቆዩልኝ። እንግዲህ እንዳልክ ማታ እንጠብቃለን አብረን